እሺ፣ አመሰግናለሁ ቴዲ። ስልኬን ባትሪ ሊዘጋ ስለሆነ ትንሽ ነገር እላለሁ፣ ወንድሜ ኦስማን ይጨምርልሃል ማለት ነው። እኔ እንግዲህ ዩቲ እስልምና ሃይማኖት ተከተል ና ቶሎ ብዬ ስጠራክ እስልምና ሃይማኖት ነቢያቶች የኖሩበት ነቢያቶች የሰበኩበትን ኖረውም የሞቱበትን ሃይማኖት ነው እየጠራሁ ያለሁት። ኦኬ፣ ያ አንቺ የምጠሪኝ አምላክ ማን ነው ስትለኝ በሱረቱል ኢክላስ ሱራ መቶ አስራ ሁለት ከቁጥር አንድ ጀምሮ ስታየው ቁል ሆላሁ አህድ ይላል። በል እርሶ አለ አንድ ነው። ኦኬ የኔ አምላክ እኔ አምላኬ የምለው አምላኬ ከአንድነቱ ላይ ሁለትነት ሶስትነት የሌለበት አምላክ ነው ማለት ነው። በል እርሶ አለ አንድ ነው። በቃ ለሚልድ ወለም ይውለድ ይላል ወረድ ብሎ አላህ ይሰመድ ካለ በኋላ አላህ የሁሉ መጠጊያ ነው ካለ በኋላ ለሚልድ ወለም ይውለድ አልወለደም፣ አልተወለደም። ኦኬ አምላክ ያልነበረ ነው ወደ ነበር የሚያመጣ እንጂ ልጅ አለው ኮተታለው የሚባል ነገር የለም። ኦኬ ይቅርታ ለቃሉ አልወለደም አልተወለደም ወለም የኩን ለሁ ኩፉወን ለእርሱም አንድ ቢጤ የለውም። ኦኬ እኔ የምጠራው አምላኬ ማን ነው ስትለኝ፣ እርሱ ምንም አቸው የሌለው ኦኬ። እና እሱ አንድ አምላክ ነው ማለት ነው። በሌላ በኩል ደግሞ አምላካችን አለ ምን ይላል መሰለህ? ከአንዴ ላውጣለሁ ይቅርታ ማስረጃ እንደ ብዬ ነው በሱረቱል በቀራ ምዕራፍ ምዕራፍ ሁለት ከቁጥር ሁለት መቶ ሀምሳ አምስት ላይ አላህ ከእርሱ በቀር ሌላ አምላኬ የለም ይለናል። አላህ ከእርሱ በቀር ሌላ አምላኬ የለም ሕያው እራሱን ቻይ ነው። ማንገላጀትም እንቅልፍም አትይዘውም። እኔ አምላኬ የሚለው አምላኬ ራሱን የቻለ ነው። ለሰከንድ እንኳ ማንገላጀት አረብኛ አለው ትርጉምም አለው። አማርኛ ትርጉም አለው። እሺ እሺ ማለት እንዲገባችሁ ነው በአማርኛ የምናገረው። አላህ ከእርሱ በቀር ሌላ አምላክ የለም፣ ህያው ራሱን ቻይ ነው፣ ማንገላጀትም እንቅልፍም ማትይዘውም። ሱራውን ከፈለጋችሁ ምዕራፍ ሁለት ከቁጥር ሁለት መቶ ሀምሳ አምስት ላይ ማያዝ ትችላላችሁ። የእኔ አምላክ ማንገላጀት እንቅልፍ ማትይዘውም፣ በሰማያት ውስጥ እና በምድር ውስጥ ያለው ሁሉ የእርሱ ብቻ ነው። ኦኬ እኔ ቅድምን ብያቸዋለሁ። ቁል ሆላሁ አሃድ፣ እርሱ አላህ አንድ ነው። ኦኬ፣ ከእርሱ በአንድነቱ ላይ ሁለትነት፣ ሶስትነት የሚባል ነገር የለውም። እርሱ ቻይ ነው። የሁሉ ነገር የሰማይ የምድር ፈጣሪ ነው። ያ እርሱ ዘንድ በፈቃዱ ቢሆን እንጂ የሚያማልድ ማን ነው ይለናል፣ አምላካችን አለ፣ ራሱ ማለት ነው። ከፍጥሮች በፊታቸው ያለውንና ከኋላቸውን ሁሉ ያውቃል በሻውም ነገር እንጂ ከእውቀቱ በምንም ነገር አያካብብም አያውቁም መንበሩ ሰማያትና ምድር ሰፋ የማን ያምላካችን አለ ጥበቃውም አያቀተውም እርስ የሁሉ በላይ ታላቅ ነው እና ይለና አምላካችን አለ ስለዚህ እኔ የምጠራህ ወደዚህ ወደ አንድ አምላክ ሆኖ ሳለ እስላም የሚለው ውሳ ምንድን ነው ስትለኝ እስልምና ማለት መጀመሪያ ጊዜ ሰለመ ወይም ታዘዘ ከሚለው ቃል ይመጣ። ታዘዘ፣ በቃ ምንድን ነው ይሄ መታዘዝ። እስላም የሚለው ቃል ራሱ ለአንድ አላህ ለአምላክ በፍጹም ልብ መገዛት እርሱን ብቻ ምንም ሳታጋራ በሀቅ ማምለክ ማለት ነው። ስላም፣ ኦኬ። ይሄ ቃል ራሱ እስላም የሚለው ትእዛዝን ከመፈጸም አንጻር ነው ማለት ነው። ይሄ እስልምና ታዲያ ከጊዜ በኋላ የመጣ ነው ስትኖ፣ ነው ያለነ የነበረ ነው። ለዛም በምዕራፍ ሰላሳ ቁጥር ሰላሳ ላይ ሱረቱሩም ምን ይለና አምላካችን አለ፣ ወደ እውነት ተዘንባይ ሆነክ ፊትህን ለሃይማኖት ቀጥ አድርግ ይለናል። ወደ እውነት ተዘን ባይሆነ ፊትህን ለሃይማኖት ቀጥ አድርግ የአላህን ፍጥረት ያቺ አላህን አላህ ሰዎችን የፈጠረባትን ይላል። ኦኬ የሰው ልጅ ሲፈጠር በፊጥራ ላይ ሆኖ ነው የተወለደው። አላህ የፈጠረባት ፍጥረት አለች፣ እሷ ምንድና እስልምና ነው። የአላህን ፍጥረት መለወጥ የለም ይህ ቀጥተኛ ሃይማኖት ነው፣ ግን ብዙዎቹ አያውቁትም ይለናል። አምላካችን አለ የሰው ልጅ ሲፈጠር በተፈጥሮ ሃይማኖት ላይ ያ ሃይማኖት ምንድነው ስትለኝ በሱራ ማኢዳ ምዕራፍ አምስት ከቁጥር ሶስት ላይ አምላክ ደስ የሚለው ነገር እስልምና ላይ አምላክ ራሱ ነው ሃይማኖታችን ይደነገገልን። ምን ይለናል በሱራ ማኢዳ ምዕራፍ አምስት ከቁጥር ሶስት ላይ ዛሬ ሃይማኖታችሁን ለእናንተ ሞላሁላችሁ፣ ጸጋዬንም በእናንተ ላይ ፈጸምኩ በእናንተም እስልምናን ሃይማኖት ከሃይማኖት በኩል እስልምናን መረጥኩላችሁ። ኦኬ። በሌላ በኩል ምን ይለና፣ አምላካችን አለ ከአላህ ዘንድ የተወደደ ሃይማኖት እስላም ብቻ ነው ይለናል። ኦኬ። ይህ ሃይማኖት አዳ ነብያቶች ኑረውበታል ወይ ሲል በመጀመሪያ አንድ የረሳሁን ነገር አለ። እስልምና የተፈጥሮ ሃይማኖት ሆኖ ሳለ የሰው ልጅ የተፈጠረው በእስልምና ላይ ሆኖ ሳለ በሰሂ ቡሃሪ 1358 ቁጥር ላይ ምን ይለና፣ ነብይ መሐመድ ሰለላሁ ሲነግሩና እያንዳንዱ ልጅ እያንዳንዱ ህፃን በፊጥራ ላይ ሆኖ ይወለዳል አለ። በፈጠረው ሃይማኖት በፊጥራ ላይ ሆኖ ይወለዳል። ነገር ግን ቤተሰቦቹ አይሁድም ከሆኑ አይሁድ ያደርጉታል። መጁሲም እሳት አምላኪ እንዲሁም ጣዖት አምላኪ ከሆኑ ያደርጉታል። ኦኬ ክርስቲያን ከሆኑ ክርስቲያን ያደርጉታል ይለና። አሁን በተግባር እያየን ያለ ነው። አንድ ህፃን ልጅ ሲወለድ በአርባ ቀን በሰማንያ ቀን ይጠመቃል። ለምንድን ነው የሚጠመቀው? የእኔ ጥያቄ ሳይጠመቀስ ቢኖር ምንድን ነው ሃይማኖቱ? ኦኬ አምላካችን አለ የፈጠረባት ሃይማኖት እያለች ለምንድን ነው በአርባ ቀን በሰማንያ ቀን የምታስጠምቁት ነው። ሌላኛው ደግሞ ሌላ ምልክ ቴዲዬ፣ ይህን ስምና ሃይማኖት ነብያቶች ኑረውበታል ሰብከውታል ወይ ስትለኝ፣ አዎ በደንብ ነው የምልህ። አብርሃም አለ አብርሃም ወይም ኢብራሂም ምን ይለናል በሱራ አልኢምራን ምዕራፍ ሶስት ከቁጥር 67 ላይ ኢብራሂም ኢብራሂም ማለት አብርሃም ነው እንግዲህ አብርሃም ክርስቲያንም ይሁዳም አልነበረም ነገር ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ ይለናል አምላካችን አላ አብርሃም ሙስሊም ነበር ሃይማኖት ኦኬ እስልምና ላይ የገለጸና አምላካችን አላ አብርሃም ሙስሊም እንደነበረ ነው አብርሃምሳ ልጆቹን አዟሉ ስትለኝ በሱራ በቀራ ምዕራፍ ሁለት መቶ ሀያ ስምንት ላይ ኢብራሂም አለ ጌታችን ሆይ ለአንተ ታዛዦች አድርገን ከዘሮቻችንም ለአንተ ታዛዦች ህዝቦች አድርገን ህግጋታችንን ማሳየና ና አሳውቀን፣ በእኛም ላይ ተመልሰ አንተ ጸጸትን ተቀባይ ሩህ ሩህ አንተ ብቻ ነህና፣ ይላል አብርሃም ክርስቲያን ይሁዳማ ነበር ሙስሊም ነበረ። ሌላው ሰማን ውስትን ያዕቆብ፣ ያዕቆብ የሚባል ነብይ አለ። ያዕቆብ በሱራ በቀራም ቁጥር መቶ ሰላሳ ሁለት ላይ ያዕቆብ ልጆቹን ሲያዝምን ብሎ አዘዘ። ልጆች ሆይ አላህ ለእናንተ ሃይማኖትን መረጠ። ስለዚህ እናንተ ሙስሊም ሆናችሁ እንጂ አትሙቱ አለ። እናንተ ሙስሊም ሆናችሁ እንጂ አትሞቱ። ኦኬ። ሙሳ ወይም ሙሴ ማለት ደግሞ ምን አለ? በሱረቱ ዩኑስ ከቁጥር 84 ላይ ሙሴ ለህዝቦቹ ሲናገር ምናለ ህዝቦቹ ሆይ በአላህ ተመክታችሁ እንደሆነ በርሱ ላይ ተጠጉ፣ ታዛዦች እንደሆናችሁ በአላህ ላይ ተመኩ ይላል። ኦኬ። ኢየሱስ ክርስቶስሳ ሃይማኖት ምንድን ነው ስንል ቅድም ወገናችን መዝሙር ምን ብሏል? ኢየሱስ እና ኢሳ ይገናኝም ብሏል። የአረብ ክርስቲያኖች ኢየሱስን ኢሳ ብለው ነው የሚጠሩት። የአረብ ክርስቲያኖች ኢየሱስ ብትላቸው የአረብ ክርስቲያኖች አያቆልህም ከይቅርታ ጋርና ማለት ነው። እና ኢሳ ነው የሚባለው። የአረብ ክርስቲያኖች ራሱ የአረብኛውን ራሱ መጽሐፍ ቅዱስ ብታየው ኢሳ ነው የሚለው። ኢሳ አለይሂ ሰላም እሳ ምን አለ ስንል ምን አለ በሱረቱል መሪም በሱረቱን መሪም ምዕራፍ 19 ከቁጥር 30 ላይ ኢሳም አለ እኔ የአላህ ባሪያና እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል ነብይም አድርጎኛል አለ። ከዚያም ወረድ ብሎ በሌላ ሱራ ደግሞ ሱረቱ አሊ እምራን ከማንነው፣ ሱረቱል መሪም ማዕራፍ 19 ከቁጥር 36 ላይ ኢየሱስ ሲናገር ራሱ ኢሳ እግዚአብሔር ነው። በእናንተ እግዚአብሔር የሚባል ስም የለውም፣ ከይቅርታ ጋር አላህ ስሞች አሉት፣ የባህሪ ስሞች አሉት። እግዚአብሔር የሚባል ስም የለውም ከስሞቹ መካከል አላህ ፈጣሪ ነው። አባት የሚባል ነገር የለውም። እሺ። አላህ እግዚአብሔር ካልሆነ ኢሳ ታሪያ እንዴት ኢየሱስ ይሆናል? ልንገርክ ኢሳ አለ ሰላም በምድር ላይ ሲኖር አለ አንዱን አምላክ ብቻ ነው የሰበከው። እኔ ወደ መጽሐፍ ቅዱስ እንዳልገባ ብዬ እንጂ ማለት ነው። ኢሳ አለ ሰላም ምንድን ነው ያለው? ጌታዬም፣ ይሄ በመጽሐፍ ቅዱስ ላይ ምንድን ነው ያለው? እስራኤል ሆይ ስማ አምላካችን ያሆ አንድ ያሆ ነው ብሎ አንዱን አምላክ ነው የሰበከው። ኦኬ፣ ነብያቶች የሰበኩትን ሃይማኖት ነው የሰበከው። ስላሴን የሰበከ ነብይ ራሱ የለም። ኢሳ ኢየሱስ ክርስቶስ ራሱ ስላሴን አልሰበከም፣ ከይቅርታ ጋር ስላሴን አንድም ቦታ ላይ ኢየሱስ ክርስቶስ ሲሰብክ አላየ ነው። እንደውም ቸር መምህሮ ሲሉት እንዲህ ስለምን ቸር ትለኛለህ ከአንዱ በቀር ቸር የለም ብሎ ነው ኢየሱስ ክርስቶስ ሲሰበከው። ኦኬ ከትእዛዚቱ ፊተኛይቱ የትኛዋን ብለው ሲጠይቁት ከጸሐፊ አንድኛው ቀርቡ፣ እስራኤል ሆይ ስማ፣ ከትእዛዚቱ ፊተኛይቱ እንትን እስራኤል ሆይ ስማ አምላካችን ያሁ ያንድ ያሁ የሚለው ማለት ነው። እና ስለዚህ ኢየሱስ ክርስቶስ ካልከኝ ኢየሱስ ራሱ የሚባል ስም ኢየሱስ አያውቀውም። ከይቅርታ ጋር ኢሳ ነው ስሙ ከኢትዮጵያ ውጭ ኢየሱስ የሚባል ስም አታቀም። ቴዲ ስሙስ፣ ለምሳሌ እናንተ አለ ፈጣሪ ኖር ሰማይና ምድር ነው፣ የሁሉም ነገር ፈጣሪ ነው። ኢየሱስ ክርስቶስን ደግሞ ነቢይ ነው ነው የምትሉት፣ መልእክተኛ ነው ነው የምትሉት ራሱ የመሪም ልጅ አልመሲህ ከነብያቶች ካለፉት ነብያቶች መካከል የሆነ ነብይ እንጂ ሌላ አይደለም። የለና አምላካችን አለ በቃሉ ከነብያቶች መካከል የሆነ ራሱ። እኔ እኮ ነገርኩህ ራሱ ኢየሱስ ይሄ ኢሳ ሲናገር ምን አለ መሰለህ? እኔ የአላህ ባሪያ ነኝ፣ የአላህ ባሪያና ነብይ ነኝ፣ መጽሐፈንም ሰጥቶኛል አለ ኢሳ። ብዬ ላስተምርሽ በስልምናው ላይ አንድ ግር የሚለኝ ነገር ስላለ አንቺ ትክክለኛዋ ሰዎች ልትሆኝ ትችላለች ለማጥራት ለምሳሌ አሁን እኔ የእስልምና እምነት ተከታዩኝ፣ ሀሳቤን ቀይሬ የኦርቶዶክስ እምነት ተከታይ ብሆን ምንድነው የምታደርጉኝ? ምንም አትደረግም። ትገደላለህ፣ ትወቀጣለህ የሚሉት ያለ ማስረጃ ነው። ማስረጃ ካላቸው ማምጣት ይችላሉ። ማንም የሚገድልህ የለም። ኦኬ፣ በሃይማኖት ማስገደድ የለም ላኢክራሀ ፊዲን ይለናል አምላካችን አለ። ኦኬ፣ ላኢክራሀ ፊዲን በሃይማኖት ማስገደድ የለም። የሻ ሰው ይመን፣ የሻ ሰው የካድ። እውነቱ ከውሸቱ ተገልጦለት ሳለ የፈለገ ሰው ማመን ይችላል። ግን በአላህ እውነተኛ አምላክ አለ መሆንና ነቢ መሐመድ የመጨረሻ ነቢ መሆናቸውን እየተነገረው ግን የካደ እርሱ በመጨረሻ የቶ አለም ቅጣት አለው ከባድ ቅጣት አለው። እሱም ከአምላካችን አላህ ዘንድ ማለት ነው። ምን ይላል? ቆይ አንድ ከሰው አይደለም ልንገርህ፣ ከሰው አይደለም ማንም ይገድልህ የለም፣ ነጻነት አለ። አሁን ከእስልምና እየወጡ ምሳሌ ክርስቲያን እየሆኑ የሚኖሩ ሰዎች ማንም ይገድላቸው፣ ግን አንድ ልንገርህ ሱረቱን ሙልክ ምዕራፍ ስልሳ ሰባት ከቁጥር ስድስት ላይ ለእነዚያም በጌታቸው ለካዱት የገሃነብ ቅጣት አላቸው ይለናል አምላካችን አለ። ከእስልምና ውጭ ሃይማኖትን የሚከተል ከአላህ ዘንድ ተቀባይነት የለውም። አንተ ነቢያቶች ሙስሊም ሆነው የኖሩበት እና ነቢያቶች የሰበኩትን ሃይማኖት ትተህ የተፈጠርክበትን ሃይማኖት ትተህ ሌላ ሃይማኖት ብትከተል ፍርዱ ምንድ ነው? በመጨረሻ አለም የጋህን ነብሳት ነው እንጂ ማንም ይገርልህ የለም። እስኪ ማስረጃ አላቸው። እስኪ የተገደለ ሰው አለ ካለ እነሱ ማስረጃውን ያመጣሉ። እኔ ምንም የማውቀው ነገር የለም። ግን ሌላ ልገደል የምችልበት ነገር አለ። እዚህ አስተምሩት ላይ የምተላለፍ የሆነ ኃጢአት መሰራ ገደል ይችላሉ። ሊገደል የምችልበት አለ ቦታዎች ይኖራሉ። ምሳሌ ዝም ብሎ አይመለስም እስልምና አንድ ጥያቄ አንስተህ ከዛ አንጻራዊ እንዴት ነው ያ ነገር ተብሎ ነው። ለምሳሌ አንቺ ልትገደይ የምትችበት አጋጣሚ ሊኖር ይችላል። በእስልምና አስተምሮ ምሳሌ አንድ ጥፋት አጥፍ ምንድን ነው ያ ጥፋት ከምን አንጻር ነው የሚለው ነገር አለማት እኔ እስልምና ዝም ብዬ ልመልስልህ አልችልም። ዝም ብዬ አላብኳካም ያለ ማስረጃ ጥያቄ ሁ ምሳሌ፣ ከእስልምና የወጣ ይገደላል ወይ? የእኔ ጥያቄ ይመስልሻል? ተመሳሳዩ ጥያቄ ፕሮቴስታንት ሚጠይቀው አረ መገደል የሚባል ነገር የለም። እግዚአብሔር የከስሰ ነው ምልህል ሌለ ይችለኛል። ኦርቶዶክስም እንደዛ ሌለ ይችላል። ሐዋርያቱም እንደዛ ሌለ ይችላል። አንቺ ጋር ያጠፋው ጥፋት ምንም ሆነ ምን ሰው ነኝ፣ ልሳሳት እችላለሁ፣ ላጠፋ እችላለሁ። መገደል የሚባለው ነገር እንደ ኦፕሽናል፣ እንደ አማራጭነት አለ ሃይማኖት ውስጥ ቴዲ እዚህ ላይ ኦስማን ቤች ይመልስልሃል። ኦስማን ወንድሜ፣ ኦኬ ይቅርታ፣ በዚህ ዙሪያ ላይ እና አሁን ያለውን ነገር ልበለስልኬ ባትሪ ሊዘጋ ስለሆነ ኦስማን ዬ ይመልስልሃል። እና ሁሉም ነቢያቶች የኖሩበት ሃይማኖት ነው። ኢየሱስ ክርስቶስ ራሱ ሐዋርያቶችን ምን ብሎ ነው ሙስሊም ሆናችሁ እንጂ ሙስሊም እንደሆኑ የኢየሱስ ክርስቶስ ሐዋርያቶች እራሱ ሙስሊም ነበሩ። ምሳሌ እንትን በሱረቱ አለ ኢምራን ላይ ከቁጥር ሃምሳ ሁለት ላይ ኢሳ ማለት ነው ከእነርሱ ክህደት በተሰማው ጊዜ ሐዋርያቶቹ ላይ ማለት ነው ወደ አላህ ተጨምረው ረዳቶች እነማናቸው? አላቸው ሐዋርያቶቹም ናሉ እኛ የአላህ ረዳቶች ነን በአላህ አምነናል። እኛም ትክክለኛ ታዛዦች መሆናችንን መስክራሉ። ስለዚህ ኢየሱስ ክርስቶስ ኢየሱስ ክርስቶስ ማለት ኢሳ ነው። በነገራችን ላይ ማለት እዚህ ጋር የታሪኩ ልዩነት መጽሐፍ ቅዱስ ላይ ያለው ነገርና ቁርአን ላይ ያለው ነገር ፍጹም ባይገናኝም እንጂ ኢሳ ነው ስሙ ራሱ ኢሳ ነው እና ይሄ ኢሳ ራሱ የሰበከው አንዱን አምላክ ነው ነቢያቶች የኖሩበት ሃይማኖት ነው እና እኔ የምጠራህ ነቢያቶች ወደ ኖሩበት ሃይማኖት ነው ኦኬ ክርስትናን የሰበከ ሃይማኖት አንድ ካለ ማስረጃ ይሰጡናል እዚህ ላይ ደግሞ ክርስትናንም የሰበከ እንትን ስላሴን የሰበከ ደግሞ ስላሴን የሰበከ ነቢይ ካለ ማስረጃ ቅድም መዝሙር ያሬድ የተናገረበት ላይ ክርስትናን ሳይሆን ራሱ ስላሴ ላይ ሲያወራ ነበርና፣ ስላሴን የሰበከ ነብይ አለ ወይ? ኢየሱስ ክርስቶስ ስላሴን ሰብኳል ወይ? ይሄኔ ጥያቄ ነው። ደግሞ ኢሳ ማለት ኢየሱስ አይደለም ብሏል። የአረበኛው መጽሐፍ ቅዱስ ላይ ኢየሱስ የሚል እንዲያሳየን። ይህንን እኔ ጨርሻለሁኝ። እና ሴት ስለሆንሽ እንደ ቅድሙ ወንድሜ ይመለስልኝ ማለት ትችያለሽ፣ የቃለ ሙላቱ ከሌለሽ አንድ ቅድም አንድ ወንድምን ጠይቄው ነበርና፣ መልሶልኛል። ምናልባት አንቺ የተለየ ምላሽ ካለሽ። አሁን የእስልምና እምነት ከአንድ በላይ ሴት የምትፈቅዱ ሁኔታ ለምንድን ነው? ይሰማል ድምፅ? አሁን ይሰማል? ለምንድን ነው የሚፈቅድ ከአንድ በላይ ራሱ አቅምህ ካልቻለ አንድ ራሱ ማግባት የማትችልበት ታይም አለ። አንድ ራሱ አይፈቀደልህም። ኦኬ ያልቻለ ሰው ራሱ ይጹም ነው የሚባለው። ሕግና መስፈርት አለው። ኦኬ አንደኛ ደረጃ ደግሞ እዚህ ጋብቻ በሚባለው ላይ ብዙ መስፈርት አለው። ይህንም ኦስማን ይመለስልሃል። በቃ ከይቅርታ ጋር መግባት አልችልም እዚህ ጋር። ነገር ግን እስልምና ሃይማኖት ላይ ግዴታ ብቻ ይሄ መስፈርት አለው። ሲቀጥል ደግሞ በሌላ ሃይማኖት ላይ ስትል ሰምቼ ነበር ቴዲዬ፣ በሌላ ሃይማኖት ላይ ከአንድ በላይ መግባት አይቻልም ስትል ነበር። ከአንድ በላይ አታግቡ የሚል ማስረጃ ራሱ የለም ኦኬ ከአንድ በላይ አታግቡ የሚል ካለ ማስረጃ ይሰጡናል። ብዙ ነቢያቶችም ሆኑ ብዙ ሰዎች ወደ ስምንት ስድስት የሚሆኑ መጽሐፍ ቅዱስ ላይ ከአንድ በላይ ሲያገቡ አይታናል ማለት ነው። እግዚአብሔር ራሱ የከለከለበት ቦታ የለም። እና እኔ እጨርሻለሁ። እስማን ይመልስልሃል። ሁለቱም ይሄን ጥ- ጥሩ ነገር አይነሳሽም። እሷ መግባት ካልቻለች ምናልባት ስማኖቪች ይመልስልናል። ይሄ ብርቱ ጥያቄ ስለሆነ ነው። በደንብ አድማጭ ተመልካች የሆነ እውቀት እያያዛችሁ እንደሆነ ተስፋ አድርጋለው። እነማን እየዳናችሁ እነማን ወደ የት እየዳችሁ እንደሆነ አላቅም። እኔ መጨረሻ ላይ አሳውቃል። ቁም ነገር ቁም ነገር አድምጧቸው። ታፕታፕ አርጉ። ወደ ገደለው እንምጣ። ኢብራሂም ኢሳ እያልክ ብታወራ ችግር አለው። እምነቴ ለማ በነገራችን ላይ አንድ ማወቅ ያለብህ እኛ በእስልምና አስተምህሮት እኛ የምናምንበትን ከመናገር ወደኋላ አንልም። ማንንም ለማስደሰት ማንም ለማስከፋት አይደለም። ማላምንበትን ወይም ደግሞ የእስልምና አስተምህሮትን ካልተናገርኩ ወይም ከእስልምና አስተምህሮት የማይደግፈውን ነገር ከተናገርኩ ኦረዲ ያስወጣል አይደለም። ኢየሱስ ክርስቶስ ብዬ የሀሳቤን የመግለጽ መብት አለኝ፣ እምነቴ የሚፈቅድልኝ አለ እያልኩ ነው። የማምንበት እምነቴ ነው፣ በቁርአኔ ላይ የተቀመጠ ነው። ገብቶሃል? አሁን ኢየሱስ የሚል አንድ ነገር ማወቅ ያለባችሁ፣ በእንግሊዝኛ ኢየሱስ ማን ነው? ቴዲ አንተ ልጠይቅ ሱስ ክራይስት ኦኬ፣ ከዚህ በኋላ ባይብልን ስታንብ አንተ ኢየሱስ ማለት የለብህም። ጂሰስ ማለት እና ኢየሱስ ማለት ይለያያል ማለት ነው። ለምን መሰለህ እኔ አሁን የእነሱንትን ተረድቻለሁ። እናንተ ሀሳባችሁ የምታደራለመንያል ሀሳብን አደራጅቼ የምናገርበት መንገድ የእስልምና አስተምህሮት ነው። አሁን እኔ አንድ ማወቅ የፈለግኩት ነገር የእነሱንትን ገብቶኛል። አሁን ኢየሱስ ክርስቶስ እያልክ ስትጠቀም የምትናገረው ንግግር ከእነሱ አስተምሮት ጋር ኮምፕሊትሊ እነሱ የሚያመልኩትን የሚከተሉትን የሚቃረም ስለሆነ እየጎረበጣቸው ነው። ለዛ ይመስለኛል። እኔ አንድ ነገር ለአንተ መጠየቅህ እንዲጎረበጣቸው እኮ አይደለም። ለአንተ መጠየቅህ ኢሳ እያልክ ብታወራ ችግር አለው ነው? ጀስት ለማወቅ ያህ ማንም አይከለክለኝም ማ ምክንያቱም እምነቴ ስለሆነ ነው የምልህ። እነሱን ለማስደሰት እነሱን ለማስከፋት ብዬ አይደለም። እኔ የምናገረው እምነቴ እሺ እንዴት አድርጌ ወደ ጋራ መግባባት እንደማመጣቸው አላውቅም። በዚህ ጉዳይ የጋራ መግባባት ሀሳብ ልስጥ። መዝሙር፣ እሺ፣ ኢየሱስ ማለት ክርስቶስ ማለት በቁርአኑ ያለው ኢሳ ለመሆኑ ከነ ቪዲዮ ሀሳቤ ልስጥ ማስረጃ ላቀርብህ፣ እንትን ልናገር፣ ሀሳቤ ልናገር፣ ከቁርአን ማስረጃ ላቀርብህ፣ አልመሲህ ሀሳቤ ልናገር፣ ፖለቲካ የሆነ ስንት ጣማቸው እንደ ተውሶላቸው ከተዋሉ ሀሳቡን ይጨርስ። ያሬ መዝሙሬ እኔ የፈለኩት አሁን የሚያስማማ ምንድን ነው? እኛ ኢየሱስ የእስልምናው ኢሳ አይደለም ያልንበት ምክንያት ምንድን ነው? አንደኛ የኢየሱስ ማለት ክርስቶስ ማለት ሲተረጎም ትርጉሙም ይዞ አለ። አዳኝ፣ ፈዋሽ፣ መሀሪ፣ ይቅርባይ እያለ ይፈታል። ኢሳ ደግሞ እንደዛ ተፈቶ ከሆነ ጎሄድ ያሳየን። አሁን በቅንፍ ያለው አረብኛው ላይ የለም። ይሄ አረብኛ ለማብራራት ተብሎ በቅንፍ ኢየሱስ ስለጨመሩ በአማርኛ እንጂ አረብኛው ላይ ኢየሱስ የሚል ነገር የለም። ቴዲ አንዴ ይል ጨርስ። ስለዚህ ትርጉሙን ይስቱን። ኢሳ አዳኝ ፈዋሽ፣ መሃሪ፣ ይቅርባይ መባሉን ትርጉሙን ይስቱን። ሶሪ። በጣም በነገራችን ላይ እስልምና ሲሆን በጣም ሁሉም ሰው ነው የሚያወራው፣ ሁሉም ሰው ነው ኢንተራፕት የሚያደርገው። ያው እስልምና እንዲነገር አይፈለግም። በእርግጥ አምላክ አለ። ያው ኦኬ፣ ልናገር ይኸውልህ፣ አልመሲህ ያው ኢየሱስ ያላህ ባህሪያ ከመሆን ፈጽሞ አይጠየፍም ይላል ኢየሱስ። ይኸው አሳየቻችኋለ። ይሄ ቁርአን ነው። በምዕራፍ አራት አንድ መቶ መዝሙር በጣም ፎቢያ አለብህ እንዴ? የማከብር ሰውነውማከብር ሰው ነው። አሳየኝ ያልከኝ አይደል? ይኸው ኢየሱስ ይላል። ይኸው በትርጉም አሳኝእኔ ግራቀኝ ቆይ ቆይ አንዴ ግራቀኙን ወስኝ ስኝ ያለው ኦኬ ኢየሱስ እያልከ ሀሳብ እንግለጽ። ችግር ይለ አድማይ ተመልካች የሚወስደውን ይወስዳል። ችግር ይለ ቀጥል ኢየሱስ እያልክ ቀጥሎ እስኛለው። ጥያቄና መልስ ደግሞ የጎንዮሽ ክሮስቶክ ስላለ እዛ ላይ ትጠይቃለች። አሁን ግን አሳብን ኢየሱስ ሲያልቅ ግለጽ ችግር የለውም አካሄድ አካሄዳለን ብዬ ነበር። እሺ እሺ። አሁን ወንድማችን ኢብራሂም እንዳቀረበው እምነቴ በሚፈቅድልኝ መጠቀም እችላለሁ ነው የእሱ አርጊመንት። ቶታሊ ሶ፣ እኛም እምነታችን በሚፈቅድልን መሐመድንም ይሁን ማንንም ልንጠራ እንችላለን የሚል ባላንስድ የሆነ ሌላ አርጊመንትን ልናነሳ እንችላለን ማለት ነው። መጥቼ መጽሐፍ ቅዱሴ ላይ በስነ ስርዓት ይሄ ሰው እንዲ ተጠቅሷል፣ ታምረ ማርያም ላይ ደግሞ እንዲ ተጠቅሷል ብዬ እምነቴን ለመመስከር በእምነት የተቀመጠውን ለመናገር ያን ሰው እንደዛ ብዬ ለመጥራት ሙሉ ፈቃድ አለኝ ብል እኔንም ሪጀክት ማድረግ አይኖርብህም። እዚህ ጋር አካሄዳለኝ ራሱ ቴዶዬ ሰላሳ ሰከንድ ቴዶዬ፣ ጥሩ እንደዛ ከሆነ እኔ ራሱ አሁን በአይሁዶች ቀኖና ካልተደረጉት መጽሐፎች ውስጥ የምቀበላቸው አሉ። ስለዚህ እነዛ መጽሐፎች ላይ ደግሞ እኔ ስለምቀበላቸው ኢየሱስ በሴትና በወንድ ግንኙነት የተወለደ አባቱ የሮም ወታደር ፓንዱራ የሚባል እናቱ ጋር ከማርያም ጋር ዝሙት ሰርቶ የተወለደ ነው የሚል መረጃ ላመጣ ነው። ስለዚህ እሱንም ታመጣለህ ማለት ነው። አንተ ተአምረ ማርያምን ስታመጣ እኔ ደግሞ ያንን መጽሐፍ ስለምቀበለው አባቱ ፓንዱራ፣ እናቱ ማርያም በዝሙት የተወለደ ነው የሚለውን አመጣለሁ። ትቀበለኛለህ ማለት ነው? አመጣለሁ፣ መረጃውን አመጣለሁኝ በሀላፊ ነው። ጥሩ ነው። አሁን እዚህ ጋር በነገራችን ላይ ሁሉም ያንተ ነፍስ መዳን አሳስቦት ከሆነ እየሆነ ያለው አታክ የማድረግና ነገሮችን ጠልፎ ይመጣል ነገር ነው። እኛ ኡስማንም ሲናገር እኔም ስናገር የእስልምና አስተምህሮት ድህነትን እያወራን ያለ ነው። ኢየሱስ የሚለውን ቁርአን ላይ በትርጉም አሳይቻለሁ። ነገር ግን ይሄ ፈርዘር ተሄዶ እንደዚህ አታክ የማድረግ ነገሮች ድህነትን፣ አንድ የሰውን መዳን ከሚፈልግ ሰው የሚመነጭ ሀሳብ አይደለም፣ ነገሮችን ጠልፎ ለመጣል ካልሆነ በስተቀር ገብቶ አማኞች ነን፣ እንደ አማኝ እናወራ። ሁለተኛ ነገር ደግሞ እዚህ ጋር ጫራታ አይደለም ያለ ነው ጫራታ ሳይሆን የቴዲ ነብስ የሚያሳስበን ከሆነ ቴዲ ሊገባው በሚችል መልኩ ክርስትናውን እንደ ክርስትናችሁ ስበኩ። ቅድም እስልምናን እንደ ጨው እንደ ማጣፈጫ ነገር ስትጠቀሙት ነበረ። ተውት እስኪ ይለፍሩ ምንም ችግር የለው። እኔ ክርስትና ላይ አልነካሁም። እስልምናን ነው እየተናገርኩ ያለሁት፣ የእስልምናን አስተምህሮት ነው እያወራ ያለሁት። አይ የእስልምናን አስተምህሮት እንድትናገር አንፈቅድም ካሉ ምን እናደርጋለን መሰለ ቴዲ ይሄ ቀጣይ የሚደረጉ ቃለጥያቄና መልሶች ራሱ አያስፈልጉም ለምን መሰለ መክ መደራረግ ነው የሚሆነው መንፈሳ ይሄ ስፒሪቹዋል ራሱ ይኖረዋል ብዬ አላስብም እኔያው ለምሳሌ ቀጣይ ይሄ ቃለጥያቄና መልስ ምናምን ባይደረግ ላለሁ ለምን መሰለ አንተን ግራ እናጋባህልን ይሆናል እንጂ ወይ ክርስትናውን በስነስርዓት አንድ ሙሉ ቀን ክርስትናን ብቻ አይስበኩ ገብተዋል ፕሮቴስታንቱም ደግሞ ጊዜ ተሰቷቸው ብቻቸውን ያንተ መዳን አሳስቧቸው አንድ ልጨርስ አንድ ጊዜ ምንም የሚያደናቅፍ ነገር አይደለም። እንዳልከው ነው። አሁን ችግሩ የሆነው ግብዣው ላይ ነው። አሁን የተረዳሁት ነገር አሁን ስጋ ብዝ እንዴት ነው ማድረግ ያለብኝ? እኔ ዛሬ ከድህነት ጀምሮ እዚህ የምዛ ማንርገጥ ያልኩት እንዳይሰፋ ነው። አሁን ዛሬ ጀምረናል፣ ቀስ እያለን እያወራ እንሄዳለን ብዬ ነው። አሁን እኔ የተረዳሁት ነገር ስጋ ብዝ ወይ አንድ ከኦርቶዶክስ፣ አንድ ከፕሮቴስታንት፣ አንድ ከሐዋርያት፣ አንድ ከካቶሊክ፣ አንድ ከእስልምና አንድ ከኦርቶዶክስ እንደዚህ እንደዚህ እየሆነ ነው የሚሄድ ያለበት የሚል እምነት አለኝ። ካልሆነ የሆነ ቪሸስ ሰርክሉስ ነው የምንገባው። አይ ለምን ለዛሬ የምናደርገው መሰለህ አሁን ለዛሬ ለዛሬ ነገም ከመገናኘታችን አይቀርም እንደዚህ እናወራለን። እ አድማጭም እንዳይሰማኝና ኖርማሊ እስኪ ወደ የቤቱ ባለቤት ያውራ ሰሙ ኖርማሊ አትፍራ ወንድማችን ይ አካሄዳ እንዲሰማኝና በጣም ይቀርታል ለአንተም ስለሚጠቅመ በነገራችን ላይ አካሄድ ላይ ምንም ችግር የለውም፣ ቴዲ ትልቁ ችግር ምን እንደሆነ ታውቃለህ? የማያምንበትን አንድ የማያምኑበትን ስም አልመሲ ኢሳ ቢለው ለሱ እኮ ነው የሚል ሰፖርት ያደርጓል። ወንድሜ አንድ ጊዜ ይሄን ልጅ ታረሰው።